ዓለም ለማመን የሚከብደውን ተጋድሎ የፈጸመ ነው። አንድ ጊዜ አይደለም ሶስት ጊዜ ከሞት ተነስቷል። ለሰባት ዓመታት በጽኑ ስቃይና መከራ ህይወቱን በተጋድሎ አሳልፏል። በመጋዝ ተሰንጥቋል። በወፍጮ ተፈጭቶ አጥንቱ በሂድራስ ተራራ ላይ ተዘርቷል። በዲንና በሰዓት ስጋው በብረት ምጣድ ተቃጥሏል። የቤሩትን ህዝብ ከጣዖት አምልኮ አውጥቶ ወደ አምልኮተ እግዚአብሔር መልሷቸዋል። ለዚህም ነው የፋርስ ኮከብ የቤሩት ፀሐይ የልዳ ንጉስ የሰማዕታት አለቃ ቅዱስ ጊዮርጊስ እየተባለ የሚጠራው ቅዱስ ጊዮርጊስ በወጣትነቱ አምልኮ ጣዖትን ጠልቶ ርስተ መንግስተ ሰማያትን ሽቶ የኢየሱስ ክርስቶስ ምስክር ሆኖ በሰማዕትነት ብዙ መከራ ተቀብሏል። በዱዲያኖስና በሰባ ነገስታት ፊት የክርስቶስ ተከታይ መሆኑን በመመስከር ታላቅ የሰማዕትነት ተጋድሎ ፈጽሟል። ሙታንን በማስነሳት ብዙዎቹን ከአምልኮ ጣዖት በመመለስ ክርስትናውን አስመስክሯል። መንፈሳዊ ተጋድሎ ሲፈጽም እግዚአብሔር ከቅዱሱ ጋር መሆኑን ለማረጋገጥ ልዩ ልዩ ድንቅ ታምር ይፈጽም ነበር። ቅዱስ ጊዮርጊስ አባቱ አንስጣሲዮስ ወይም ዞሮንቶስ የሚባል ሲሆን እናቱም ቴዎብስታ ትባላለች። አባቱም በቀበዶቅያ ሀገር መስፍን ነበረ። ይህ ቤተሰብ ማርታ፣ ዲያስና ጊዮርጊስ የተባሉ ልጆችን ያፈራ ቤተሰብ ሲሆን አባታቸው መስፍን አንስታሲዮስ ገና በልጅነታቸው በመሞቱ ቅዱስ ጊዮርጊስን ወስዶ ያሳደገው ሌላ ደግ ክርስቲያናዊ መስፍን ነበር። ይህ ደግ አባት ቅዱስ ጊዮርጊስን የእግዚአብሔርን ቃል እያስተማረ ፈሪሃ እግዚአብሔር ያለው ልጅ እንዲሆን አድርጎ ሲያሳድገው፣ ጎን ለጎንም በፈረስና በጦር ኃይል አሰልጥኖ በዘመኑ በአካባቢው ካሉ ጦረኞች ተወዳዳሪና ጀግና እንዲሆን አድርጎታል። ቅዱስ ጊዮርጊስ ሀያ ዓመት ሲሞላውም መስፍኑ የ15 ዓመት ልጁ ሊድርለትና ሀብቱን ሊያወርሰው ድግስ ደግሶ ነበር። ቅዱስ ጊዮርጊስ የታጨው ለዚህ ሳይሆን ከዚያ ለሚልቀው ሰማያዊ ክብር ነበርና ሰርጉን ሳይሰርግ መስፍኑ ሕይወቱ አለፈ። ቅዱስ ጊዮርጊስ ለሁለተኛ ጊዜ አባቱን አጣ። በዚህም ማዝኖ ቆይቶ ሐዘኑን ሲጨርስ ከነበረበት ተነስቶ ወደ ቤሩት ተጓዘ። ያ ዘመን ለቤሩታውያኑ እጅግ የከፋ እግዚአብሔር የተረሳበት ጣዖት የሚመለክበት ጊዜ ነበር። አምልኳቸው አስገድዷቸው ሴት ልጆቻቸውን ለሚያመልኩት ድራጎን እየገበሩ ይኖሩ ነበርና የሀገሩ ሴት ልጆች ሁሉ ለድራጎን ተገብረው የቀረችው አንድ ሴት የንጉሱ ልጅ ነበረች። ንጉሱ ከህዝቡ ጩኸት የተነሳ ልጁን ለመገበር ተስማምቶ የመገበሪያ ጊዜው ሲደርስ የንጉሱን ሴት ልጅ በዛፍ ላይ አስረው ድራጎን እንዲበላ ትተዋት ነበር። ያ ዕለት ለዚያች ሴት ልጅ እንዴት ያስጨንቅ እንደነበር ማሰብም ይከብዳል። እሷም በለቅሶ ሆና ማን ያድነኛል እያለች ስትጮህ ሰማዕቱ ቅዱስ ጊዮርጊስ በዚያ ያልፍ ነበርና ምን እንደሆነች ይጠይቃታል። የሆነውን በተረዳ ጊዜም አይዞሽ፣ አትፍሪ ብሎ ከታሰረችበት ዛፍ አውርዶ ድራጎን ሲመጣ በመስቀል ኃይል እንዲዝለፈለፍ አደረገው። በገመድ አስረውም ያቺ ከሞት ያዳናት ልጅ እየጎተተች ቅዱስ ጊዮርጊስም በፈረሱ ላይ ሆኖ እኔ ክርስቲያን ነኝ እያለ እየመሰከረ ከተማውን ሲዞሩ ህዝቡ ከደስታ ይልቅ ጭንቀት መጣባቸውና ከገደልከው፣ ባንተ አምላክ እናምናለን ሲሉ ያን ድራጎን ገደለ። የቤሩትን ህዝብም ወደ አምልኮተ እግዚአብሔር መለሰ። ከዚህም በኋላ ወደ ንጉሥ ዱድያኖስ ዘንድ የአባቱን ሹመት ሊቀበል ሄደ። ነገር ግን በዚያን ጊዜ ንጉሱ ህዝቡ ጣዖት እንዲያመልኩ ያስገድዳቸው ነበር። በዚህም ቅዱስ ጊዮርጊስ እጅግ አዝኖ። ገንዘቡን በሙሉ ለድሆችና ለምስኪኖች በመስጠት ባሮቹንም ነፃ ወጣቸው። ከንጉሥ ዘንድ በመሄድ በፊቱ ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሱ ግን በማባበልና ቃል ኪዳንን በመግባት አምላኩን ክዶ ለጣዖት እንዲሰዋ ለማድረግ ሞከረ። ብዙ አስጨናቂ ስቃይንም አሰቃየው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያጸናው፣ ቁስሉንም ያድነው ነበር ለሶስት ጊዜም እንደሚሞት እርሱም እንደሚያስነሳው በአራተኛውም የምስክርን አክሊል እንደሚቀበል ነገረው። ቃል ኪዳንም ገባለት። ለሰባት ዓመታትም በጽኑ መከራና በስቃይም እንዲሁም በተጋድሎ እንደሚኖር በዚያም ስሙ ለዓለሙ ሁሉ የተገለጠ እንደሚሆን መላእክትም እንደሚያገለግሉትም ነገረው። ቅዱስ ጊዮርጊስ ትእዛዙን ባለመቀበሉ ንጉሥ ዱዲያኖስ እጅግ አዝኖ አትናሲዮስ የሚባል ታላቅ ስራየኛ ካስመጣ በኋላ መርዝን ቀመሞና በጽዋ ሞልቶ ለቅዱስ ጊዮርጊስ እንዲጠጣው ሰጠው። መርዙም በፍጥነት የሚገድል ነበርና ወዲያውኑ የሚሞት መስሎት ነበር። ቅዱስ ጊዮርጊስ ግን ያንን ጽዋ ቢጠጣውም ምንም ጉዳት ሳይደርስበት ቀረ። የእግዚአብሔር ድንቅ ሥራ በመሆኑም ይህን ታምር አይቶ ያ መሰሪ በክቡር ባለቤት በጌታ በኢየሱስ ክርስቶስ አምኖ በሰማዕትነት መሞት ቻለ። ቁጥራቸውም 30700 ነፍስ የሚሆኑ ሌሎች ብዙዎች ሰዎች ከእርሱ ጋር በሰማዕትነት ሞተው የሕይወት አክሊልን ተቀዳጁ። ከዚህ በኋላ ቅዱስ ጊዮርጊስም በንጉስ ዱዲያኖስና በሰባ ነገስታት ፊት በቆመ ጊዜ እነሱ የተቀመጡባቸው የእንጨት ወንበሮችን እንዲበቅሉ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ካንተንሻለን አሉት። ቅዱስ ጊዮርጊስም በዚያን ጊዜ ወደ እግዚአብሔር ጸሎት አደረገ። ወንበሮቹንም እነርሱ እንዳሉት ታደረጋቸው። የአምላክን ድንቅ ስራና ታምር አይተውም ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ነገስታቱ ግን ከማመን ይልቅ ቅዱስ ጊዮርጊስን በጎድጓዳ ብረት ምጣድ ውስጥ አበሰሉት። አቃጥለውና ሳርረውም ስጋውንና አጥንቱን ፈጭተው አመድ ካደረጉ በኋላ ከረጅም ተራራ ላይ በተኑት። ሆኖም ጌታችን ኢየሱስ ክርስቶስ ነፍሱን ወደ ስጋው መልሷት ዳግም አስነሳው። ተነስቶም ከነገስታቱ ፊት በመቆም በክብር ባለቤት በጌታችን ኢየሱስ ስም ሰበከ። በዚያም ጊዜ ቁጥር የሌላቸው አሕዛብ አይተው የእግዚአብሔርን ሥራ ደነቁ። በጌታችንም አምነው በሰማዕትነት ሞቱ። ነገስታቱም ዳግመኛ ማመን አዳገታቸው። እርሱን ሊፈትኑት ሙታኖችን ብታስነሳ አምላክህ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱሱም ወደ አምላክ በመጸለይ ከጉድጓድ ውስጥ ወንዶችና ሴቶችን ጎልማሶችንም አስነሳቸው። እነሱም በሚደንቅ ስራው በክቡር ባለቤት በጌታችን ስም አስተማሩ፣ የጋህነምንም ሞሬ ተናገሩ። በጥምቀትም ክርስትናን ተቀብለው አረፉ። ከአዲያን ነገስታት ግን ሙታንን ያስነሳ አይደለም የረቀቁ ሰይጣንን አሳየህ እንጂ ብለው ተከራከሩ። ከዚያም አንዲት ድሃ ሴት እንድትጠብቀው አደረጉ። እርሷም እንጀራ ልትለምንለት በወጣች ጊዜ የእግዚአብሔርን መልአክ ማዕድ አቀረበለት። በዚህም ጊዜ የድሃዋ ሴት የቤቷ ምሰሶ ላይ ቅርንጫፍን አብቅሎ ታላቅ ዛፍም ሆነ። እርሷም በተመለሰች ጊዜ ቤቷ የተደረገውን ታምራይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣ አለች። ቅዱስ ጊዮርጊስ ግን እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው የአምላክ አገልጋይ ከሆንክ ቸርነትህ እንድትደርስልኝ ለምንሃለሁ። የማያይ፣ የማይሰማ፣ የማይናገር፣ የማይንቀሳቀስ ልጅ ያለኝና ታድንልኝ ዘንድ ለምንሃለሁ። እርሱም ሴቲቱን ስለ ጌታችን እምነትም ካስተማራት በኋላ ልጇ ላይ በመስቀል ምልክት ሲያማትብበት ዓይኑ ማየት ቻለ። በሌላ ቀንም ቅዱስ ጊዮርጊስ እንዲሰማ፣ እንዲናገር፣ እንዲሄድና እንዲያገለግለኝም እኔ ሻለሁ አላት። ከዚህም በኋላ ንጉሱም በአገሩ ውስጥ ሲዘዋወር ከመበለትቱ ቤት ላይ የበቀለውን ዛፍ አይቶ አደነቀ። ስለ እርሷም ሲጠይቅ ቅዱስ ጊዮርጊስ የተቀመጠባት የመበለቷ የቤት ምሰሶ ላይ ዛፉ እንደበቀለ ነገሩት። ይህን በሰማ ጊዜ ተቆጥቶ ከዚያ ወስዶ አስገረፈው፣ በመንኮራኩርም እንዲያበራዩት አደረገ። ቅዱስ ጊዮርጊስ በሞተ ጊዜም ከከተማ ውጭ ጣሉት። ለሶስተኛ ጊዜም ጌታችን ኢየሱስ ክርስቶስ ከሞት አስነሳው። ንጉሱም ከሞት እንደተነሳ ሲመለከት ደነገጠ፣ አደነቀም። ዳግመኛም ንጉሱ ቅዱስ ጊዮርጊስን በመሸንገል በመንግስቱ ላይ ምክትል እንደሚያደርገው ቃል ገባለት። ቅዱስ ጊዮርጊስ ግን እየዘበተበት ነገ በጠዋት ለአማልክቶችህ መስዋዕትን አቀርባለሁ፣ አንተም ህዝቡ እንዲሰበሰቡ ዘዝ፣ እኔ ተሰዋ እንዲያዩ አለው። ንጉሱም ይህ የተናገረው ነገር እውነት መስሎት ተደስቶ ወደ ቤተ መንግስቱን መልፈኝ አስገብቶ አሳደረው። ቅዱስ ጊዮርጊስም ለጸሎት በመነሳት የዳዊትን መዝሙር አነበበ። በዚህም ጊዜ የንጉስ ዱዲያኖስ ሚስት ንግስት ለእስክንድሪያ ሰምታ ቃሉ ደስ ስላሰኛት የሚያነበውንም እንዲተረጉምላት ለመነችው ለመነቹ እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ አስተማራት። ንግስቷም በትምህርቱ ተማርካ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነች። በማግስቱም አዋጅ ነጋሪ ሀገሩን በመዞር ቅዱስ ጊዮርጊስ ላማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ ለህዝቡ ነገረ። አዋጁን የሰማችው ያቺ ድሃ መበለትም እውነት መስሏት እጅግ እያዘነች እያለቀሰችም ከልጇ ጋር ወጣች። ቅዱስ ጊዮርጊስም በአያት ጊዜ ፈገግ ብሎ ልጅሽን በምድር ላይ ያኖሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሄድ፣ ወደ እኔ የሚመጣ ዘንድ በክብር ባለቤት በጌታዬ ኢየሱስ ስም ዘዘው አለው። በዚያም ጊዜ ልጁ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሂዶ ጣዖቱን አዘዘው። በጣዖቱ ያደረ የርኩስ መንፈስም ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በህዝቡ ፊት ሁሉ አመነ። ንጉሱም እጅጉን ተበሳጭቶና ተቆጥቶ ንግስቷ ጋር ገባ። እርሷም አምላካቸው ጽኑና ሀያል ነውና ክርስቲያኖችን አተጣላቸው አላልኩህ ምን አለችው። ንጉሱም ይህንን ሰምቶ በጣም ተቆጣ። ቅዱስ ጊዮርጊስ ሚስቱን ክርስቲያን እንዳደረጋ ታወቀ። ከዚህም በኋላ ከከተማ ውጪ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለች። ነገሥታቱም በዚህ ጊዜ አፍረው ደነገጡ። ከዚህም የባሰ ሀፍረት እንዳያመጣባቸው ራሱን በሰይፍ እንዲያስቆርጠው ንጉሥ ዱዲያኖስን መከሩት። ንጉሱም ምክራቸውን ሰምቶ የቅዱስ ጊዮርጊስ ራስ እንዲቆረጥ አዘዘ። በዚህም ጊዜ ቅዱሱ እጅግ ደስ አለው። ጌታችንም እሳትም ከሰማይ ወርዶ ሰብአውን ነገስታት እንዲያቃጥላቸው፣ መከራውም ከክርስቲያን ወገን ጸጥ ይል ዘንድ ለመነው። ወዲያውም እሳት ወርዶ ሰብአውን ነገስታት ከሰራዊታቸው ጋር አቃጠላቸው። በዚህም ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገለጠለትና ብዙ ቃል ኪዳን ሰጠው። እንዲህ አለው። በምድር መታሰቢያህን ለሚያደርግ ሁሉ እኔ ኃጢአቱን ሁሉ ደመስሳለሁ። በመከራም ውስጥ ሆኖ በባህርም ሆነ በየብስ ወይም በደዌ በስምህ የሚለምነኝን እኔ ፈጥኜ ከመከራው አድነዋለሁ። ከዚህም በኋላ ጌታችን በክብር ወደ ሰማይ አረገ። ቅዱስ ጊዮርጊስም ራሱን ዘንበል አደረገ፣ በሰይፍም ቆረጡት። በመንግስተ ሰማያት አክሊላትን ተቀበለ። ክርስቲያኖቹም ስጋውን ወስደው በልብስ ጠቅልለው ወደ ሀገሩ ልዳ ከወሰዱት በኋላ ቤተ ክርስቲያንም ሰርተው በውስጥ አኖሩት። ከእርሱም ቁጥር የሌላቸው ብዙ ድንቅ ተአምራቶች ተገለጡ። ስለዚህም የፋርስ ኮከብ የቤሩት ፀሐይ የልዳ ንጉሥ ቅዱስ ጊዮርጊስ በፈጸመው ገድል በቤተ ክርስቲያናችን ህዳር ሰባት ቀን ታስሮ በነበረበት ቤት ተደግፎ የነበረውን የደረቀ ምሰሶ ያለመለመበት ዕለት የንጉሱ የድድያኖስ ሚስት እለእስክንድርያ በቅዱስ ጊዮርጊስ ትምህርትና ድንቅ ተአምር ክርስትናን በመቀበሏ በባሏ በንጉስ ዱዲያኖስ በመጋዝ ተሰንጥቃ የሰማዕትነት አክሊል የተቀዳጀችበት እንዲሁም ቅዳሴ ቤቱ የተከበረበት ዕለት ነው። ጥር 18 ቀን ይድራስ በተባለ ተራራ አጥንቱ በወፍጮ ከተዘራ በኋላ በድንቅ ተአምር ከሞት የተነሳበት ዕለት ለሰባራ አጽሙ ይከበራል። ሚያዚያ 23 ቀን የመጨረሻውን ሰማዕትነት ተቀብሎ ሰባት አክሊላት የተቀዳጀበት ዕለት ይከበራል።